ስምናክል ልብ እንደሚሰብር ታውቁታላችሁ። እንግዲህ በዚህ ልጅ እንግዲህ አብዛኛው ኮሜንት የምትጽፉ ሰዎች ይታሰር ይገ- ብዙ ነገሮች እያላችሁ ነው። እንግዲህ እሱን ደግሞ መወሰን ያለባቸው እነሱ ናቸው። የትግስት እራሱ ትግስት ልውል በጣም አይታችሁታል። ይሄ ሶስት አራት ቀን በተከታታይ ብዙ ነገሮች እየተባለ እሱ ግን እንግዲህ የእችልሽ ሳላገኝ ለምንም ነገር እንትን አለን ብሎ በስተመጨረሻ እውነቱን አውጥቶታል ማለት ነው። ከዚህ ጀርባስ ማን አለ? ትግስትን ማንስ ሙታለች እያለ ሲያስወራ የነበረው እንግዲህ ማነው ዋናው የሚለውን እሱን ደግሞ እያጠራ ነው። ልውላችን ብቻ ቢያንስ በትንሹ የእሷ ህይወት በህይወት መኖሯ በጣም ደስ ብሎኛል። ብዙ ነገሮች ያጠራጥሯቸዋል አሁን ላይ የእነዚህ ነገሮች የሁለቱም መገጣጠም ደግሞ ደስ ብሎኛል። ያም የወንድሙ ገዳይ ማግኘቱ፣ ትግስትን መገኘቷ ብቻ እግዚአብሔር ይመስገን። እነሱንም እንግዲህ አደጋ ላይ የሚጥር ትልቅ ችግር ነው ያለው፣ ግን ይህ ሁሉ እየተቋቋሙ እነሱም እንግዲህ ስራቸውን እየሰሩ ነው። ይሄ ልጅ አሁን ብሩክ የሚባለው ልጅ በደንብ መጠንቀቅ ያለበት ሰዓት ይመስለኛል። ሰዎቹ ሞር ይሄ ልጅ ከያዘው በኋላ ልጁ አይታችሁታል እንግዲህ ስለት ነገር ይዘው። እኔ በጣም የሚገርመኝ ነገር አዲስ አበባ ውስጥ እንዴት ነው ፍተሻ የለም ወደ እንትን ክልል አካባቢ ዝም ብላችሁ መናፈሻ ቦታ ስትሄዱ ምናምን፣ እኔ ግራ ነው የሚገባኝ እኮ ከተማ ውስጥ እየኖራችሁ እንዴት ነው ስለት ነገር ቢላ ይዞ የሚንቀሳቀሰው ሰው? አሁን ወደ እንትን ስትሄዱ እንግዲህ ብዙ ጊዜ ካጋጠማችሁ፣ ኬላ ምናምን ላይ ስትደርሱ ሙሉ ሻንጣችሁ፣ ሁሉ ነገራችሁ ወጥቶ ነው የሚፈተሸዋ። እንዴት ነው ከተማ ውስጥ እንደዚህ አይነት ነገር ልጁን ፈጣሪ ነው ያወጣው። ብሩክን ለትንሽ ማለት ነው፣ ልክ እሱንም ወቅቶት ነበር። ግን ደግሞ እግዚአብሔር ይመስገን ተርፏል። በጣም የሚገርመኝ እንዴት ነው እነዚህ ሰዎች እንደዚህ አይነት ነገር ድፍረት፣ እንዴት አይነት እንትን ቢኖራቸው ነው ከተማ ውስጥ እንደዚህ አይነት ነገር ይዘው የሚንቀሳቀሱት? በጣም አይነ በላ አይን፣ አይን፣ አይን ይብላችሁ እስካሁን ድረስ ስንት ሰው አይቻለሁ። የአሁኑ ደግሞ የባሰ የባሰ አይነ በላዎች የሌባ አይነ ደረቅ ምንድን ነው የሚባለው አባባል? የለም ጌታ ሆይ ትዕግስት ስጠኝ። ስንት በየአይነት አለ እኔ ሰው ጭካኔው? እንደው ከሰው ላይ እጁን ዘርግቶ ሰውን ለመውጋት ስት ሲል ምን አይነት እንትን እንደሆነ አላቅም። ብቻ እኔ በየጊዜው የምናያቸው ነገር ኢትዮጵያ ውስጥ በጣም ሰው በጣም ገንዘብ ብቻ አሳዳጅ ሆኗል እንጂ የሰው ሕይወት ረክሷል። ኢትዮጵያ ውስጥ በምንም እንትን ስትሄዱ በቃ ሁሉም ነገር በየንትኖ፣ እዛም ስትሄዱ በእንትን ነው። እዛም በቃ ሁሉም ነገር በእያንዳንዱ ሰከንድ በጣም ከባድ ነው። ብቻ እኔ አላውቅም። ያስጠላል። ደግሞ እንደዚህ አይነት ነገር ላይ ደግሞ ፎከስ ስታደርጉ ገንዘብ ብቻ የሚያሳድዱ ሰዎች በየሄዳችሁበት የሚገጥማችሁ ከሆነ መጨረሻ ምንድን ነው? ምን ሆነ? አሁንኛ የሆነት እግዚአብሔር ልቦና አይስጣችሁ። እንደዚህ በገንዘብ የሰውን ህይወት የምትቀይሩ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አደለም። በጣም የምፈረው ለልዑል ነው። ይህ ብሩክ የሚሉት ልጅ በደንብ ይጠነቀቅ ነበረ። በጣም ብዙ ነገሮች ሚኪ ባለፈው ታግቶ ሳለ በጣም ጀግና ወንድማችን ነው። ከነገራችን ላይ እንዴት አድርጎ የብሩ ማን ነው? ሶሪ ሚኪ ጎጆ ታግቶ ሳለ ሙተዋል፣ እንደዚህ ነው፣ እንደዚህ እየተባለ በጣም ብዙ ነገር ሲወራ፣ እሱ ግን እስከ መጨረሻ ካለበት ሄዶ እንደምንም አወጣቶ አግኝቶ ያው ታስሮም ቢሆን ተሰቃይቶ ምናምንም ቢሆን እንደምንም አሁን እንኳን አገግሟል፣ እግዚአብሔር ይመስገን። ግን በጣም ጎበዝ ነው ይሄ ልጅ። አሁን ደግሞ በእሱ ላይ ዘመቻ ከፍተውበታል፣ እሱን ለማጥቃት የወንድሙ ሞት አልበቃቸው ብሎ ገና እሱን ደግሞ እግዚአብሔር ሆይ። ግን ደግሞ ይሄ ልጅ ከተያዘ በኋላ ቢያንስ በትንሹም ቢሆን ይረጋጋሉ ብዬ ተስፋ አደርጋለሁ። እንግዲህ ይሄ ልጅ ደግሞ እውነቱ ከተናገረ ከዚህ ጀርባ ማን ነው ያለው የሚለውን እውነት ከተናገረ፣ በትንሹም ቢሆን እንግዲህ ብሩክ ራሱን መጠበቅ አለበት። እንደዚህ አይነት ነገሮች በጣም ብዙ ጊዜ ይደጋገማሉ። በተደጋጋሚ ካያችሁ ማለት ነው። አንዳንድ ጊዜ ለእናንተ በጣም ብዙ ነገር እያሰባችሁ ሰዎች ደግሞ ለእናንተ መጥፎ ነገር ነው የሚያስቡ። እነዚህ ጥሩ ነገር በሚሰሩ ሰዓት ወንጀለኞች ደግሞ እውነቱ እንዲወጣባቸው አይፈልጉም። ሁልጊዜ እያስመሰሉ ከሰዎች ጋር እንትን እያሉ መኖር ነው የሚፈልጉት እና ለእንደ እነዚህ አይነት ሰዎች ደግሞ ምንም ነገር ልትሏቸው አትችሉም። ልቦና ይስጣቸው ማለት ነው። ከዚህ ውጭ እኔ አላቅም፣ ብቻ ከባድ ነው። በየጊዜው እናያለን እንሰማለን። የአሁኑ ደግሞ ትንሽ እየከፋ ነው የመጣው በጣም እኔ ብዙ ጊዜ የምፈራለት ለአቤል ነበር ለምን እሱን ነዋ የሚፈልጉት አሁን ግን ሁሉም ተገልብጦ ግን ልውልንም የማይፈልገው የለም ይሄንንም ልጅ አቤልንም ሁላቸውን እኮ ነው ሰው የሚያሳድዳቸው እነሱ ብቻ በተመቻቸ ቦታ ያገኙ ከዛ ውጭ እንትና ነው ብሩክ ነው ልውል ነው ምናምን አቤል ነው የሚባል ነገር የለም በቃ ያገኙትን ሰው ለመጉዳት እነሱ ተዘጋጅተው የተነሱ ቆርጠው የተነሱ ሰዎች ናቸው እና ለእንደዚህ አይነት ሰዎች እኔ ምንም ልትሏቸው አትችሉም። ጤነኛም አይደሉም፣ ጭንቅላታቸው የሆነ የተነካ ነገር ይሆን። ጤነኛ የሚያስብ ሰው ቢሆን ለሰው ልጅ ቢላይ ይዞ ለመውጋት እንደዚህ አይነት ለዛም፣ መሀል መንገድ ላይ አስባችሁታል? ብሩክል ብሩክል፣ ሊጎደው የነበረው መሀል ከተማ ላይ ነው። አረ ጌታ ሆይ አንተ ድረስልን። ምን አይነት ጊዜ ደርሰናል? ሰው እርስ በርሱ እንደ አቤቱ፣ እኔ ሳሁን ስምለው ሁሉ ጠፍቶኛል። የእውነት ግራ ግብት ብሎኛል። የእነዚህ ልጆችን ትሳይ፣ የሀገራችን ሁኔታ ሳይ ከተማ ውስጥ ደግሞ እንደዚህ ሰላም ሲጠፋ ደግሞ ትንሽ ከባድ ነው። ወንጀለኛ በዝቷል በጣም። ገንዘብ የሚያሳድድ ነው የበዛው። ገንዘብ ገንዘብ ገንዘብ የሰው ህይወት ረክሷል። ጌታ ሆይ ትግስቱን ስጠን፣ አቤቱ ይቅር በለን። እውነት እንግዲህ እሱ መዳን ያለየሚጠብቃቸው የነጌ ማርያም የዓመት ናት። ቅድስት ድንግል ማርያም ትጠብቃቸው እንጂ ሌላ ምን ማድረግ ይቻላል? እና ብቻ እኔ በጣም እንትን ብሎኛል፣ ደስ ብሎኛል ትግስት ስለተገኘች፣ በአንድ በኩል ደግሞ ስለዚህ ልጅ ደግሞ በጣም አሳስቦኛል። ያው ልውል ደግሞ ታውቃላችሁ አንዳንዴ ልውል ሰው ቤት ሲገባ አይታችሁ ከሆነ በተደጋጋሚ እኔ የምፈራለት ነገር ማለት ነው ሰው ብሎ የሆነ እንትን ብሎ ነው የሚገባው። መጀመሪያ በደንብ ግቢውን ማጥናት አለበት። በጣም እነሱ የሚፈልግ በጣም ብዙ ሰው ስላለ ራሳቸውን መጠበቅ አለባቸው ብዬ ነው ማስበው። ብቻ ያው እንግዲህ ፈጣሪ ይጠብቅ ሰው በጣም ብዙ ተጠንቅቃች፣ ብዙ ነገር አድርገች ምንም እንትን አይልሽም። ያው የትዕግስት ቤተሰባቸው እንግዲህ ደስ ይላቸዋል። በዚህ እህታቸው እንግዲህ ሙታለች ሲባል ሲወራ ስንት ቀን ሙሉ ሰው በህይወት እያለ የሰው ልጅ ክፋት ግን አይገርማችሁም? ልጅቷ በህይወት እያለች ሳትሞት ሙታለች ተብሎ አቤት፣ ምን አይነት ህሌና ቢኖራችሁ አላውቅም። እንደው አሁን ምን አይነት እንትን ውስጥ እንደሚገቡ አላውቅም እነዚህ ወንጀለኞች እርግጠኛ ነኝ። ያቺ ልጅ ራሱ ራየል የምትባለው የሚክ ማን የአቤል እንትን እሷ ልጅም ካልተገኘች አስቴር ምን አለች ትላላችሁ? ይሄው እኔ በተደጋጋሚ እያልኳቸው ነው። እሺ የውሸት ድራማ አሉ አቤልን እንትን ወጥመድ ለማስገባት ያደረጉት ይመስለኛል። ስራቸው በእያንዳንዱ ሰከንድ የምታዩት ነገር በጣም በየቀኑ የማያመጡት አጀንዳ በየቀኑ በቃ ምንም ነገር እንትን የማይሉ ሰዎች ናቸው። እና አሁን የዚች ልጅ ጉዳይ ራሱ በደንብ ቢጣራ እየራየድ በህይወት ትኖራለች ብዬ ነው እኔ ልቤ ራሱ የሚነግረኝ። ይች ልጅ ጥርጣሬ አለች ብዬ ነው የማስበው። እናቷንም እህቷንም ሁሉ ነገር ስታዩ የሆነ ሰው እኮ የሞተበት ሰው የሆነ የሚጎዳ የሆነ እንትኑ ምናምን ሁሉ ነገር ከፊቱ ታያላችሁ እቺ ደግሞ ገንዘብ እያሳደደች ነው እናቷ ስለዚህ ልጅቷን አፍነው የሆነ ቦታ አስቀምጠው እነሱ ስራቸውን እየሰሩ ሊሆን ይችላል ያው እነ ልዑል ደግሞ ኦልሬዲ መድረሳቸው አይቀርም ማጣራታቸው አይቀርም ይሄ ነገር ዝም ብሎ እንደዚህ ተድበስብሶ የሚያልፍ ነገር ስላልሆነ ኦሬዲ አቤል ነፃ ወጥቷል። እና የራይል የት ትግባ ምን ትበል ስለሷ አይመለከተንም ብሎ አይደለም እስካሁን ድረስ መተው ይችውን ነበር። ግን ዋነኛው የነሱ እንትን የራይልን ገዳይ እውነት ከሞተች የእሷን እንትን ማግኘት አለብን እያሉ ነው እስካሁን የሚደክሙት። በስከ መጨረሻ ደግሞ በህይወት ኑራ ደግሞ ቢያሳየን ደስ ይለኛል ብቻ እኔ ምንም ማለት አልችልም ፈጣሪ ይጠብቃችሁ ከማለት ውጭ ያው ብዙ ርቀት እየሄዳችሁ ነው ብዙ ነገር እየሰራችሁ ነው በየቀኑ አዳዲስ ነገሮች እያመጣችሁ ነው ግን ደግሞ የራሳችሁ ህይወት ደግሞ ብዙ ነገሮች እየደረሱባችሁ ነው እንግዲህ በዚህ ስንት ቀን እንኳን አይታችኋል ባለፈው ልዑል እንደዛ ያደረጉት እጁን እንትን ሰበሩት ግን ከስረው ለማስቆም ነበር እሱ ግን እንደውም ብርታት እናንትን ሁኖት ይሁ የባሰ እንትን እየሰራ ነው። እጁ ራሱ አሁን ተሽሎታል እግዚአብሔር ይመስገን እና ሰዎች በየጊዜው ብዙ ነገር ቢያስቡም እነሱ ያሰቡት አይሆንላቸውም፣ አይሳካላቸውም። ከውሸት ጋር የሚጓዝ ሰው መጨረሻው ለራሱ ጉድጓድ መቆፈር ነው። ስለዚህ እንግዲህ እኔ ሌላ ምንም በላችኋችንም፣ ተመልካቾች በትግስት መገኘት ደስ ብሎኛል። እናንተም እርግጠኛ ነኝ ደስ እንደሚላችሁ እንግዲህ በወንድማችን ደግሞ የወንድማችን የገደለውን እሱንም መገኘቱም ደስ ብሎኛል። በቀጣይ ደግሞ እንግዲህ እራሳቸውን በደንብ መጠንቀቅ ያለባቸው ነገር ይመስለኛል። አሁን ላይ በጣም ብዙ አሳዳጅ፣ በጣም ብዙ ነገሮች በዝተውባቸዋል። በየቦታው ተሸርጠው ተሸርጠው እያንዳንዱ ስንትን የምታያቸው ነገሮች እነሱን ለማጥቃት ቆርጠው እየተነሱ ሰዎች ናቸው ያሉትና ብሩክ ዛሬ ፈጣሪ ነው ያወጣው። እንደ ወንድሙ የሆነ ነገር ቢያደርገው ቢላ ይዞ እሱም ለመታገል ሲሞክር በዛ ሰዓት ምን አይነት እንትን እንደሚፈጠር አታውቁም። ስለዚህ አንዳንድ ጊዜ ለራሳችሁ ህይወታችሁ ቢያሳስባችሁ ደስ ይለኛል። ምክንያቱም ከራስ በላይ ምንድን ነው የሚባለው? ከራስ በላይ ነፋሳ እናንተ ስትኖሩ ነው ሁሉም ነገር ስራው ምኑም ይሰራዋል? ስለዚህ ጥንቃቄ ለራሳችሁ አድርጉ። ሰውን ወንጀለኛ የትም አያመልጥም። የፈለገው ጊዜ የፈለገው እንትን ቢፈጅባችሁ መያዙ መታሰሩ ስለማይቀር ለጊዜው ደግሞ እናንተ ለራሳችሁ ጥንቃቄ ብታደርጉ። ሞት ደግሞ እነዚህ ወንጀለኞች በየጊዜው እናንተን ከማሳደድ ወደ ኋላ አይሉም። ግን ደግሞ ፈጣሪ የስራቸውን ነው የሚሰጣቸው። እያንዳንዱ ማንም ሰው የዘረው ነው አይደል የሚያጭደው በየጊዜ ይመስላችኋል አሁን ላይ እነዚህ ሰዎች በደንብ ብር ስለተሰጣቸው የሰውን ሕይወት እያበላሹ መጨረሻቸው ብሩንም ሳይበሉት ራሳቸው ያልሆነ ችግር ውስጥ የማይወጡት ችግር ውስጥ ነው የሚገቡት። እና ለእንደዚህ አይነት ሰዎች ደግሞ ቦታ መስጠት የለባችሁም። ምንልውል ሁላችሁም እነዚህ ማነው አቤል ማለት ነው። ከዛ በተረፈ ፈጣሪ ይጠብቃችሁ ነው የምለው። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሽር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ደህና ሰንብቱ። አገራችን ኢትዮጵያን ሰላም እና ፍቅር ያምጣል። ነገ ደግሞ እመቤታችን የዓመት ናት፣ እንኳን አደረሳችሁ ለማለት ትወዳለሁ። ውዶች መልካም ሁሉ መኝላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። በተረፈ ቪዲዮን ስትጀምሩ ላይክ አድርጉ ሰሞኑን በጣም ቀዝቀዝ ብላችኋል። ላይክ እያደረጋችሁ አይደለም። ብዙዎቻችሁ ትገባላችሁ፣ ላይክ በጣም ዜሮ ነው። ላይክ አድርጉ ፕሊዝ፣ ስወዳችሁ በተረፈ፣ በልብ ከልብ ነው የምመሰግነው። በሰላማችሁ ይብዛልኝ ባይ